ሰላምና ጤና በያላችሁበት ይድረሳችሁ። ውድ ነው የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ በተለይ ከዝውውር ጉዳዮች ጋር በተያዙም ሰፊ ዘገባዎች ዳግም ተገናኘን። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ የምናደርስ ይሆናል። ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮች በስፋት እየተነሱ ይገኛሉ። እነሱን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ፏር ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮችንን ላይክ፣ ቻነላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ማንቸስተር ዩናይትድ እና ቸልሲ ለ19 ዓመቱ ቱርካዊ ትልቅ ገንዘብ ለመክፈል ተዘጋጅተዋል። ማንቸስተር ዩናይትድ እና ቸልሲ የዩቬንቱስን ኮከብ ኬናን ይልዲዝን በውድድር ዓመቱ መጨረሻ ለማስፈረም ፍላጎት እንዳላቸውን የተነገረው ከጋዜታ ዴሎ ስፖርት በስፖርት ዊትነስ በኩል በወጣው ዘገባ መሰረት፣ ሁለቱ የእንግሊዝ ክለቦች ለ19 ዓመት ኮከብ በክረምቱ ትልቅ ክፍያን ለመክፈልም ዝግጁ መሆናቸውን የተሰማውም። ከሊቨርፑል ጋርም ስሙ ሲያያዝ ቆይቷል። ኬናን ይልዲዝ በመላው አውሮፓ ከፍተኛ ደረጃ ተሰጥቶታል። ይልዲዝ ብሩህ የወደፊት ተስፋ ያለው ድንቅ ወጣት ተጫዋች ነው። ማንቸስተር ዩናይትድ በክረምቱ ፊርማውን ለማግኘት ተወዳጅ ነው። ዩናይትዶች እስካሁን ተስፋ አስቆራጭ የውድድር ዘመንን አሳልፈዋል። በሚቀጥለው የውድድር ዘመን በጠንካራ ሁኔታም መመለስ ይፈልጋሉ። ይህ እንዲሆነም ጥራት ያላቸው ተጫዋቾችን ማስፈረም አለባቸው። የ19 ዓመቱ የቱርክ ኮከብም ትልቅ ፊርማ ሊሆን ይችላል። ተጫዋቹ በማጥቃት ክፍል ውስጥ በየትኛውም ቦታ ላይ መጫወት ይችላል። ነገር ግን በተፈጥሮ በግራ ተጫዋችነትም የሚሰለፍ ተጫዋች ነው። ማንቸስተር ዩናይትድ በፊት መስመር ቦታዎች ላይ የበለጠ ጥልቀት ያስፈልገዋል። የዩቬንቱስ ወጣትም ለሩበን አሞሪ ማጫወት ተስማሚ ይሆናል። ሄናን ይልዴስ በዚያው ድር ዘመን 13 የጎላ አስተዋጽኦችን አድርጓል። ይበንዲ እንዳለ ቸልሲዎችም ጥራት ያለው የከፍ ተጫዋችም ይፈልጋሉ። ማካይሎ ሙድሪክ በጣም ደካማ ነበር። የ19 አመቱ ልጅም ለዩክሬናዊው ተስማሚት ምትክም ሊሆን ይችላል ተብሎ ነው የሚታሰበው። ቱርካዊው አማካይ ከወራት በፊት ከማንቸስተር ሲቲ ጋር ባሳየው ድንቅ ብቃት የማንቸስተር ዩናይትድ ሌጀንድ ፖል ስኮልስን ማስደነቅ ችሏል። ዩቬንቱስ ተጫዋቹን በክረምቱ ለመሸጥ ፈቃደኛ መሆን መቻል አለመቻላቸው መታየት አለበት። ኬናን ይልዲዝ ከወጣት ባለተሰጦች አንዱ ነው። የተጫዋች የወደፊት ኮከብ ሊሆን ይችላል። እሱ እንግዲህ ወደ ከፍተኛ ደረጃ ተጫዋችነት የሚያድግበት ሁሉም ባህሪያቶች ያሉት፣ እንደ ቼልሲና ማንቸስተር ዩናይትድ ያሉ ክለቦችም ተጫዋቹን የወደፊት ኮከብ ሊያደርጉትም ይችላሉ። ሁለቱም ክለቦች በቅርብ የውድድር ዘመናት ወጣት ተጫዋቾችን ማስፈረም እየቻሉ ነው ተብሎ ነው የሚታሰበው። ዲየጎ ሲሞኔ በአትሌቲኮ ማድሪድ የሚፈልገው አዲስ ተጫዋች። አርጀንቲናዊው አሰልጣኝ በመሃል ሜዳ ላይ የበለጠ መረጋጋትን እየፈለጉ ሲሆን በስፔን ላሊጋ ጎልቶ የታየውን አማካይ እየፈለጉት ነው። አትሌቲኮ ማድሪድ የወቅቱ የአስተን ቪላ ተጫዋች ኤንዞ ባሬኔቻን በውሰት ለቫሌንሲያ የሚያደርገውን ብቃትን በቅርበት እየተከታተሉ ነው። የ22 ዓመቱ አርጀንቲናዊ አማካይ የቫሌንሲያ ቁልፍ ተጫዋች በመሆን በላሊጋው ልዩ የውድድር ዘመንን እያሳለፈ ይገኛል። በሩበን ባራጃ ስርም ቀስ በቀስ እየተላመደ ቆይቶ በካርሎስ ካምቤራ መምጣትም በእጅጉ እየተሻሻለ ያለው አማካዩ የቡድኑ ቋሚ ተጫዋች በመሆንና በደጋፊዎች ዘንድም ተወዳጅነትን አግኝቷል። የተጫዋች የአትሌቲኮ ማድሪድን የመሃል ሜዳ ለማጠናከር ጥሩ መፍትሄ አድርጎ በሚመለከተው ዲየጎ ሲሞኔ ትኩረት ተሰጥቶታል። አርጀንቲናዊው አሰልጣኝ በዚህ ውድድር ዘመን ጥሩ ብቃት ያሳየውን የሜዳ ክፍልን ለማጠናከር የሚያለመ ሲሆን ባሬን ቺያም ዲየጎ ሲሞኔ ከሚፈልገው ተለዋዋጭ የአማካይ ክፍል ስሜት ጋርም ይስማማል ተብሎ ነው የሚጠበቀው። አሁን ላይ አትሌቲኮ ማድሪዶች ለአርጀንቲናዊው አማካይ ጥያቄ ለማቅረብ እየተዘጋጁ ነው። አትሌቲኮ ከ10-15 ሚሊዮን ዩሮ ክፍያ ለማቅረብም ፍቃደኛ ሲሆኑ የዋጋ አስተን ቪላ ተጫዋቹን እንዲሸጥም ሊያሳምን የሚችል ሲሆን ይህም ሌላ ውሰትን እንዲያስቡም የሚያደርጋቸው እንደሆነ ተነግሯል። ይህ ሁኔታ የአርጀንቲናዊውን በሜስታያ ያለው ቆይታም በአንድ ዓመት ውሰቱን ለማራዘምም ከእንግሊዙ ክለብ ጋር ድርድር ስለመጀመርም ላሰቡት የቫሌንሲያ ሰዎች እቅዳቸውን ያወሳስበዋል። ለማንኛውም የባሬንቻይ በቫሌንሲያ የወደፊት እጣ ጣፈንታ እርግጠኛ አይመስልም። የእሱ ጥሩ ብቃት አዳዲስ ፈላጊዎች እንዲኖሩትን በር ከፍቷል። እንደ አትሌቲኮ ማድሪድም እንዲህ ያለ ክለብ ፍላጎት ወሳኝ ሊሆን ይችላል። ስምምነቱ ከተፈጸመ ዲየጎ ሲሞኔ ትልቅ አቅም ያለው ተጫዋችን በቅናሽ ዋጋ ማግኘት ይችላሉ ተብሎ ነው የሚጠበቀው። የማርከስ ራሽፎርድ አዲሱ ፈላጊ ክለብ ክሪስታል ፓላስ የማንቸስተር ዩናይትድን አጥቂ ማርከስ ራሽፎርድን ለማስፈረም እየተዘጋጁ ነው። የ27 ዓመቱ አጥቂ በቪላ ፓርክ በ14 ጨዋታዎች አድርገው ሶስት ጎሎችንና አምስት አሲስቶችን በማድረግም ጥሩ ብቃቱን በድጋሚ ማሳየት ጀምሯል ወደ እንግሊዝ ቡድን ተመልሶ እንዲጠራ ያደረገውን ብቃት ነው ያሳየው። ሆኖም ግን የማርከስ ራሽፎርድ የረጅም ጊዜ ወደፊት ህይወቱ አሁንም ግልጽ አይደለም። ቪላ ራሽፎርድን በ40 ሚሊዮን ፓውንድ የመግዛት ምርጫን ይዞ ይቆያል። አሰልጣኝ ኡናይ ኤምሪ የፊት አጥቂው ተጽዕኖ ተደንቋል። ነገር ግን ቪላ ያንን አንቀጽ ላለመተግበር ከመረጠ ክሪስታል ፓላስ ራሽፎርድን በክረምት ለማስፈረም ዝግጁ እንደሆኑ ነው የሚነገረው። የማርከስ ራሽፎርድ እድገቶች በቅርበት ለሚከታተለው የደቡብ ለንደኑ ክለብ ማራኪ ፊርማ ነው። በማንቸስተር ዩናይትድ ያለው የወደፊት ቆይታውም ተስፋ ስጪ አይመስልም። የሩበን አሞሪም ሹመትን ተከትሎ ከፍተኛ የክረምት ማጠናከሪያ ይደረጋል ተብሎ ይጠበቃል። ዩናይትዶች በክረምቱ ለሽያጭ ከፍተኛ ገንዘብ ለማመንጨትም የደሞዝ ሂሳባቸውን ለማስተካከል ተስፋ ስላደረጉ የ27 ዓመቱ አጥቂ መልቀቁ እርግጥ ነው የሚሆነው። የክሪስታል ፓላስ ቦርድ የክንፍ ተጫዋቹን ፊርማ ለማግኘትም ዝግጁ ይመስላሉ። ነገር ግን የማርከስ ራሽፎርድ በትልቅ ክለብ እንግዲህ የመጫወት ፍላጎት ለክሪስታል ፓላስ የህልም ፊርማ እንደማይሆን ያሰጋል። ፓላሶች በክረምቱ ዋና አጥቂያቸው ጂያን ፊሊፕ ማቴታን ስለሚያጡት ራሽፈርድን ጥሩ ተተኪ አደርገው የሚመለከቱት ነበር። ነገር ግን ሁሉም ውሳኔዎች ተጫዋቹን በሚፈልጉት ክለቦችና በማርከስ ራሽፎርድ እጅ ላይ እንደሆነ ነው የሚነገረው። የፕሪምየር ሊግ ቡድን የሊቨርፑልን ግብ ጠባቂ ማስፈረም ይፈልጋሉ። ሊቨርፑሎች በክረምት የተጫዋቾች የዝውውር መስኮት በዌስትሃምዩናይትድ እና በዌስትሃምዩናይትድ ፍላጎት ምክንያት ኳሚን ኬለርን ለመሸጥ ተዘጋጅተዋል። ትሪባል ፉትቦል እንደዘገበው ከሆነ ቀያዮቹ ለአይርላንድ ሪፐብሊክ ኢንተርናሽናል ግብ ጠባቂም 20 ሚሊዮን ፓውንድ ይፈልጋሉ። ዌስትሃም ዩናይትዶች የቀያዮቹን ቁጥር ሁለት ግብ ጠባቂ በክረምቱ ማምጣት ይፈልጋሉ፣ ነገር ግን በመጀመሪያ በውሰት ነው ተጫዋቹን ማምጣት የሚፈልጉት። ሪፖርቱ ግን የመርስ ሳይዱን ቡድን ቋሚ ሽያጭን እንደሚመርጡ ይጠቁማል። ኳሚን ኬለር በ2015 ከሬንጀርስ ክለቡን ከተቀላቀለ ጀምሮ በሊቨርፑል ሙሉ የእግር ኳስ ህይወቱን አሳልፏል። ኳሚን ኬለር የብራዚላዊው ግብ ጠባቂ በመሆን ለአመታትም ቆይቷል። ተተኪ በመሆን ማለት ነው። አሁን ግን በሌላ ክለብ ዋና ግብ ጠባቂ ለመሆን ዝግጁ እንደሆነ ነው የሚነገረው። የርገን ክሎፕ እና አርኔስሎት ባለፉት ጥቂት አመታት ውስጥም በሀገር ውስጥ ዋንጫ ውድድር ላይ በኳሚን ኬለር ላይ እምነት አሳይተዋል ቀያዮቹን በየርገን ክሎፕ ስር ሁለት ጊዜ ካራባው ዋንጫን እና የኤፍኤ ካፕ ዋንጫን ሲያሸንፉ ኳሚንኬለር ኬለር ነበረ በግብ ጠባቂነት ሲጫወት የነበረው የ26 ዓመቱ ኳሜን ኬለር በአንፊልድ ርቁ ሌላ ቦታ እንግዲህ ቁጥር አንድ ለመሆን የሚፈልጋል ተብሎ ይታሰባል በመርሲሳይዱ ክለብ ቆይታው በፕሪሚየር ሊጉ ጀማሪ ግብ ጠባቂ መሆን ብቃት እንዳለውም አሳይተዋል ሊቨርፑል በግብ ጠባቂ ክፍል ውስጥ ራሳቸውን በሚያስደስት ሁኔታ ውስጥ አግኝተውታል። አሁን ላይ ሊቨርፑሎች ኳሚን ኬለርን ለመሸጥ ዝግጁ ናቸው። በዓለም ላይ ካሉት ምርጥ ግብ ጠባቂዎች አንዱ የሆነው አሊሰን ቤከር አላቸው። ባለፈው ክረምት በስፔን ክለብ በውሰት በቆየው ጆርጂ ማማርዳሽቪሊም በክረምቱ ከቫሌንሲያ ያመጡታል። ስለሆነም ለኳሚን ኬለር መልቀቅ መንገድ ይከፍታል ተብሎ ነው የሚጠበቀው። ዌስት ሃም ሳውዛምተን መውረዱን እንግዲህ በማረጋገጡ አሮን ራምስ ዴልን እየተከታተሉት ይገኛሉ ተብሏል። ኳሚን ኬለር በዚህ ሲዝን 20 ጊዜ ለአርነስሎት ቡድን የተጫወተ ሲሆን ዘጠኝ ጊዜ መረቡን ሳያስደፍር ሲወጣም 20 ጎሎችንም ማስተናግዷል። ኬለር በዚህ ክረምት በኋላም በአንፊልድ መቆየቱ የማይታሰብ ነው። ስለሆነም የተጫዋች ፈላጊዎች ከአሁኑ እንቅስቃሴ ማድረግ ጀምረዋል ነው የተባለው። ሪያል ማድሪድ ሃላንድን ለማስፈረም ዝግጁ ነው። ኖርዌያዊው አጥቂ ለፍሎረንቲኖ ፔሬስ እውነተኛ ፍላጎትን በመሆን አዲስ ቅድሚያ የሚሰጠው ይሆናል። በሪያል ማድሪድ ቤት ውስጥም አሁን ላይ የሃላንድ ስም በተደጋጋሚ መነሳትም መጀመሩ ነው እየተገለጸ የሚገኘው ። ማድሪድ የቪኒሲዮስ ጁኒየርን ኮንትራት ለማደስ እየሞከሩ ሲሆን በክለቡ አካባቢ በቪኒሲዮስ ጉዳይ ላይ የመረጋጋት ስሜት እየጠፋ ነው። በሳንቲያጎ በርናቢው ቢሮዎች ብራዚላዊው ሻንጣውን ይዞ ወደ ሳዑዲ አረቢያ የሚሄድበት ሁኔታ ከወዲሁ እያጤኑት ነው። ለክለቡ ቅርበት ያላቸው የተለያዩ ምንጮች እንደሚገልጹት ከሆነ ግን ተጫዋቹ ኮንትራት ሳይፈርም እንዳልቀረ ነው የሚዘግቡት። የሳዑድ አረቢያ ሊግ ቪኒሲዮስን ባለፈው ክረምት ለማስፈረም ሞክሯል። እናም ደግሞ አሁንም ሀሳባቸውን ከመተው ይልቅ ለተጫዋቹና ለክለቡ እምቢ ለማለት ከባድ ሊሆን የሚችል አዲስ ፕሮፖዛልን እያዘጋጁ ነው። ቪኒሲዮስ ከክለቡ መልቀቁ አሁን ላይ እርግጥ ይመስላል። በሳዑዲ ሰዎችም ለተጫዋቹ ትልቅ ደሞዝን አቅርበውለታል። አጥቂው የቀረበለት ደሞዝ በታሪክ ውዱ ክፍያ ነው ተብሎም እየተነገረ ነው ይህንን ሁኔታ ስለሚያውቁ ሪያል ማድሪዶች ወደ ኤርሊንግ ሃላንድ ለመሄድ ዝግጁ ናቸው። የስፔኑ ስፖርት እንደዘገበው ከሆነ ምንም እንኳን ኖርዌያዊው የፊት መስመር ተጫዋች እስከ 2034 ከማንቸስተር ሲቲ ጋር ረጅም ኮንትራት ቢፈራረምም በስፔን ዋና ከተማ ነጩን ማሊያ ለብሶ የቪኒሲዮስ ተጥ የሆኖ ሊያዩት ግን ያልማሉ። ክለቡን መልቀቅ ቀላል እንደማይሆን ያውቃል። ነገር ግን አስፈላጊውን የፋይናንስ አቅርቦት ካመጡ ሲቲዎች ሊለቁት እንደሚችሉ ነው የሚታመነው። ሀሳቡ በቫልዴባስ አዲስ አይደለም። ሃላንድ ሁሌም በፍሎረንቲኖ ፔሬስ ፍላጎት ላይ አለ። አሁንም ኤምባፒ አስቀድሞ በመፈረሙ ኖርዌያዊው ቀጣዩ ታላቅ ጋላክቲኮ ሆኖ ብቅ ብሎ አለ። ሁሉም ነገር በቪኒሲዮስ ላይ እየተመካ ይሆናል። ለቪኒሲዮስ መሸጫ ዋጋ የሃላንድን ፊርማ ይወስናል ተብሎ ነው የሚጠበቀው። ፓሪስ ሳን ዠርሜን ከወዲሁ 100 ሚሊዮን ዩሮ ለወጣቱ ፊርማ እያዘጋጀ ነው። የፓሪሱ ቡድን ወጣት ተጫዋቾች ላይ አይናቸውን መጣል ከጀመሩ ሰነባብተዋል። በቀጣይ ክረምትም ካለፈው እንግዲህ ክረምት የዣኦ ኔቬስን ፊርማ በኋላ ሌላ ውድ ፈራሚ ከፖርቱጋል ለመጨረስ ዝግጁ ናቸው። ፓሪስ ሳን ጀርሜን ቡድኑን ለማጠናከር ቀጣዩ ኢላማ ወጣቱ ሮድሪጎ ሞራ ነው። የፖርቶ ወጣት ባለተሰጥኦው በፖርቱጋል ሊግ የሚያደርገው እድገት በቅርበት የሚከታተለው የፓሪሱ ቡድን የስፖርት ዳይሬክተር የሆኑት ሉዊስ ካምፖስ ከፍተኛ ትኩረትን ስቧል። ሮድሪጎ ሞራ ገና በ17 ዓመቱ ቢሆንም ፍጥነቱ ሚዛናዊ መሆኑና ከክንፍ እየተነሳ ደግሞ ለውጥ ማምጣት መቻሉ ብዙ ትኩረት እንዲሰጠው አድርጓል። በፖርቱጋል ውስጥም ያሳየው ብቃት በአጭር ጊዜ ውስጥ የዓለም ደረጃ የጠበቀ ተጫዋች ሊሆን እንደሚችል በመገንዘብ ፓሪስ ሰን ዠርሜን እያንዳንዱን እንቅስቃሴ እየተመለከቱ ነው። የሞራ ብቃት በሌሎች ክለቦችም ትኩረት ሳይሰጠው ቀርቶ የፈረንሳዩ ቡድን ብቻውን ዝውውሩን እየመራ ይመስላል። ከፖርቱጋል በተገኙ ዘገባዎች መሰረት ፖርቶ በእጃቸው ያለውን እንግዲህ ወርቅ ልጅም ኮንትራቱን ለማራዘም ኮዲሁ እየሰሩ ነው። የፖርቱጋሉ ክለብ አላማ 100 ሚሊዮን ዩሮ የሚደርስ የመልቀቂያ አንቀጽ ማካተት ነው። ይህ ቁጥር ለስፖርቱ ፕሮጀክትም አዲስ ወጣት ኮኮብ ተጫዋች ለሚፈልገው ፓሪስ ሰን ዠርሜን አያስፈራምን፣ የተባለው ሮድሪጎ ሞራ አሁን ያለው ደረጃን ጠብቆ ከቀጠለ በፓርክ ደስፕሪንስም ውስጥ እንግዲህ የምንመለከተው ቀጣዩ ትልቅ ስም ሊሆን ይችላል ምንም እንኳን አሁን ላይ ምንም አይነት መደበኛ ጥያቄ ባይኖርም ሁሉም ነገር ግን ገበያው ላይ የፓትሪክ ቡድን ጠንካራ እንቅስቃሴን እንደሚያደርግ ነው ይጠበቃል ተብሎ የሚታሰበው ሰማንያ ወይም ዘጠና ሚሊዮን ዩሮ ባርሴሎና ለተጫዋቹ የጠየቀው ዋጋ ነው ባርሴሎና ከቅርብ አመታት ወዲህ በዝውውር ገበያው ላይ ባደረጋቸው አንዳንድ አስገራሚ ውሳኔዎች ተተችተዋል ከበርካታ ዓመታት በኋላ ምናልባትም ትልቅ ሽያጭ ለማድረግ ተዘጋጅተዋል ባርሴሎና ብራዚላዊውን ኮኮብ ለመሸጥም እያሰቡ እንደሆነ የተዘገበው ብሉግራናዎቹ ባለፈው ክረምት ለኒኮ ዊሊያምስ ዝውውር ሙከራ አድርገው ነበር። በመጨረሻም ትኩረታቸው ወደ ዳኒ ኦልሞ አዙረዋል። በክረምቱ ለኒኮ ዊሊያምስ አለመምጣት እንግዲህ ከጀርባው ብዙ መላመቶች የነበሩ ሲሆን አንደኛው እንግዲህ ሃንስፍሊክ ራፊኒሃን ለመጠቀም በማሰቡ ነበር። ከዚህ ጊዜ ጀምሮ ሃንስፍሊክ ራፊኒሃን በእጅጉ ሲጠቅመውም ታይቷል። ይሁን እንጂ ባርሴሎና የኒኮ ዊሊያምስ ፍላጎት አሁንም አለው። በቅርብ ጊዜ ውስጥ እንደገና ንግግሮችም ሊከፈቱ ነው። ይህም የኒኮ ዊሊያምስ ዝውውር በራፊኒያ መውጣት ላይ የተንጠለጠለ አይደለም። ነገር ግን በግልጽ በዚያ ቦታ ላይ የሁለቱን ተጫዋቾች ፉክክርን ይጨምራል። ነገር ግን ብሉ ግራናዎቹ ራፊኒያን ለመሸጥ ግን ክፍት ናቸው። እንደ ካታሎኒያ ራዲዮ ዘገባ የ28 ዓመቱ የሚቀርብላቸውን ጥያቄ ለመቀበል ዝግጁ ሲሆኑ ከ80 እስከ 90 ሚሊዮን ዩሮም ተጫዋቹ ላይ ዋጋ አስቀምጠዋል። ራፊኒሃ ባያንስ ለአንድ አመት እንግዲህ በክለቡ የመቆየት ፍላጎት እንዳለውና በባርሴሎና ኮንትራቱን ለማደስም ድርድር መጀመሩ ይታወሳል። አሁን ያለው ውል በ2027 ነው የሚያበቃው። የራፊኒሃ ዋጋ ከዚህ ከፍም ሊል እንግዲህ እንደማይችል እና ደግሞ ራፊኒሃ እንደገና ከዚህ የተሻለ የውድድር ዘመን እንደማይኖረው እየተሰማቸው ስለሆነ፣ ስለዚህም ተጫዋቹን ለመሸጥ መሞከር የተሻሉ አማራጭ ሆኖላቸዋል። አሁንም ጥቂት ክለቦች ብራዚላዊውን እየፈለጉት እንደሆነ ነው መረጃዎች እየጠቆሙ የሚገኙት። ሊቨርፑል ከመስመር አጥቂው 80 ሚሊዮን ዩሮ ለመቀበል ዝግጁ ናቸው። በክረምቱ የዝውውር መስኮት በሊቨርፑል ብዙ ለውጦች ይጠበቃሉ። አርነስ ሎት የቡድኑ ጥልቀት የበለጠ ጥራት የሚጨምርበት የክረምት ተጫዋቾች የዝውውር መስኮት እየተቃረበ ነው። ከሙሐመድ ሳላህና ቨርጂል ቫንዳይክ ጋር በአዲስ ኮንትራት ጉዳይ እየተደሰቱት የሊቨርፑል አስተዳደሮች አሁን ደግሞ በሽያጭ ላይ እያተኮሩ ነው። እንደ ከቼንድ ኦፍ ሳይድ ምንጮች ከሆነ እንደ ሊቨርፑል ተጫዋች የአንዳንድ የዓለም ታላላቅ ክለቦች ትኩረትን እየሳበ ነው። እሱም የክንፋትቂው ሉዊስ ዲያዝ ነው። በዚህ ሲዘን 15 ጎሎችን ያስቆጠረውና 8 አሲስቶችን የሚያደረገው ኮኮብ በመጪው የክረምት ተጫዋቾች የዘወር መስኮት ከሊቨርፑል ከሚለቁ ስሞች አንደኛው ለመሆንም እየሰራ ሲሆን በርካታ ክለቦችም የቀዮቹን ኮኮፕ ለማስፈረምም በዝግጅት ላይ ናቸው። የ28 ዓመቱ ኮሎምቢያዊ በሊቨርፑል አጥቂ ክፍል ውስጥም ወሳኝ አካል ሆኖ እስከ 2027 ድረስም በአንፊልድ ኮንትራት ቢኖረው ዲያዝ እንግዲህ ከፍተኛ ትኩረትን እየሳበ ነው። በተለይም ከባርሴሎና ና ከሳዑዲ አረቢያ ቡድኖችም አልሂላል፣ አልኢቲሃድ ና አልናሰር ትልቅ ተፈላጊነትን ያገኘ ተጫዋች ሆኗል። የሳዑዲ ክለቦች ፍላጎት ለመጀመሪያ ጊዜ መጣው በጥር ወርድ ላይ ሲሆን የመጀመ እንግዲህ የውድድር ዘመኑ ሊጠናቀቅ በተቃረበበትና የዝውውር መስኮቱ በቀረበበት ወቅትም ግንኙነቶች እየተጠናከሩ መተባለ ዲያዝ በሊቨርፑል ላይ ያተኮረ ቢሆንም አሁን ላይ ያለው ትኩረቱ ክለቡ ከባድ ውሳኔዎችን እንዲያደርግም ያደርገባል ነው የተባለው እንደ ዘገባው ከሆነ ሊቨርፑል ከ85 ሚሊዮን ዩሮ ለሚደርስ ዋጋም ከክንፍ ተጫዋቹ ይፈልጋል። የባርሴሎና ና የሳዑዲ ክለቦችም ሁኔታውን በቅርበት እንደሚከታተሉ ታምኖበታል። እናም ተጨባጭ ጥያቄዎችን ከማቅረባቸው በፊትም እስከ ዝውውር መስኮቱ መክፈቻ ድረስም ሊቆዩ ይፈልጋሉ። ለሊቨርፑል ይህ ክረምት በጣም አስፈላጊ ከሆኑት አጥቂዎች የወደፊት እጣ ፈንታም ለመወሰን ወሳኝ ሊሆን ይችላል። ዲያስ ከለቀቀ ወደ አንፊልድ ለመዘዋወር የተገናኘው የኒውካስል ዩናይትዶ አንቶኒ ጎርደን እንደሆነ ነው መረጃዎቹ የሚያሳዩት። ማንቸስተር ዩናይትድ፣ ሊቨርፑል፣ አርሰናል ለ21 ዓመቱ አጥቂም 86.5 ሚሊየን ፓውንድ እንዲከፍሉ ተነግሯቸዋል። ሊቨርፑል፣ ማንቸስተር ዩናይትድ ና አርሰናል የአይንትራክ ፍራንክፈርቱን አጥቂ ሁጎ ኤከቴኬን እየተከታተሉ ይገኛሉ። የ22 ዓመቱ ፈረንሳዊ የፊት መስመር ተጫዋች በዚህ ሲዝን 21 ጎሎችን አስቆጥሮ አስደናቂ ውድድር ዘመንን እያሳለፈ ሲሆን በአማካይ በየ103 ደቂቃውም ጎል ወይ ደግሞ አሲስት ያደርጋል። የሁጎ ኤኬቴኪ አስደናቂ ቅርጽ አይንትራክ ፍራንክፈርት ከፍተኛ ዋጋ እንዲጠይቅ አድርጎታል። የቡንደስ ሊጋው ክለብ 86.5 ሚሊዮን ፓውንድ ክፍያ እንደሚፈልጉም ስፖርት ቢልድ ዘግቧል። በፍራንክፈርት በቅርቡ በዩሮፓ ሊግ የሩብ ፍጻሜ ጨዋታ ከቶትናም ሆትስፐርስ ጋር ባደረገው ጨዋታ ኤኬቴኬን ለመከታተልም ፍላጎት ካላቸው የፕሪሚየር ሊግ ክለቦች የመጡ ስካውቶች ተገኝተው ተመልክተዋል። ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል እና ኒውካስል ዩናይትድ የቡንደስሊጋውን አጥቂ ለማስፈረም ፍላጎት አሳይተዋል። አንትራክ ፍራንክፈርት በ2023 ራንዳል ኮሎሞአኒ ለፓሪስ ሳን ጀርሜን በ95 ሚሊዮን ዩሮ እንግዲህ ሲሸጡ የነበረውን ሽያጭም ለመብለጥ አቅደዋል። የክረምቱ የዝውር መስኮት ሲቀረብ ሁጎ ኤኬቴኬ የአጥቂ አማራጫቸውን ለማጠናከር በሚፈልጉ ክለቦችም በቅርብ ክትትል ይደረግበታል። ማንቸስተር ዩናይትድ የሁጎ ኤኬቴኬ ዝውርን ያሸንፋሉ ተብሎ ይጠበቃል። ዩናይትድ በክረምቱ የዝውር መስኮት የፊት መስመሩን ለመተካትም ስለፈለገ ከአጥቂው ጋር በጣም የተገናኘ ክለብ ነው። በመላው አውሮፓ ያሉ ክለቦችም ከፍተኛ ገንዘብ በማውጣት ፈረንሳዊውን ለማምጣት ዝግጁ ናቸው። ዩናይትድ በዚህ ክረምትም ለአዲስ አጥቂ ብዙ ገንዘቦችን ለማውጣት ዝግጁ በመሆናቸው ለሁጎ ኤኬቴኬ ፈርሚያም ከሌሎች የፕሪምየር ሊግ ቡድኖች ጋርም ለመፋለም ጥሩ አቋም ላይ ይገኛሉ። ነገር ግን ቀጣይ ዓመት በቻምፒየንስ ሊግ መሳተፍ ካልቻሉ ዝውውሩ ከባድ ይሆንባቸዋል ተብሎ ነው የሚጠበቀው። ቶትንሃም ልምድ ያለውን የፓሪስ ሳን ጀርሜን ኮኮብን እየፈለገ ሲሆን፣ እንግዲህ ነገር ግን ከባድ ፍክክር ይገጥማቸዋል ተብሏል። ቶትናሃም በፕሪምየር ሊጉ በአንጌ ፖስት ኮግሉ መሪነት አስከፊ ውድድር ዘመንን አሳልፏል። በወልቭስ ላይ ያጋጠማቸው የቅርብ ጊዜ ሽንፈት በድጋሚ በቡድን ውስጥም የጥራትና ልምድ ማነስን አሳይቷል። ቶትናሞች 32 ጨዋታዎችን ካደረጉ በኋላም የፕሪሚየር ሊግ የደረጃ ሰንጠረዥ አስራ አምስተኛ ደረጃ ላይ ይገኛሉ። ሆኖም ግን አንጌ ፖስት ኮግሉ በክረምቱ የዝውውር መስኮት ቡድኑ ያጋጠሙትን ችግሮች ለመፍታት ዝግጁ ሲሆን የዝውውር ኢላማ አስቀድሞ አውቋል። እንደ ከቼንድ ኦፍሳይድ ምንጮች ከሆነ የፓሪስ ሰን ዠርሜኑ ተከላካይ ሚላን ስክሪኒየር በክረምቱ የዝውውር መስኮት ሊያስፈርሙት የሚመኙት ተጫዋች ነው። በአሁኑ ሰዓት በውሰት በፌነርባቼ እየተጫወተ የሚገኘው ተከላካዩ የብዙ ክለቦችንም ቀልብ የሳበ ሲሆን ወደፊት እቅዳቸው አካል አለመሆኑም በመታወቁ በክረምቱ ፓሪ ሰን ጀርሜንን መልቀቅ ይፈልጋል። ፌነርባቼ ተከላካዩን በቋሚነት ለማስፈረም ከፓሪ ሰን ጀርሜን ጋር መደበኛ ድርድር ለመክፈትም በዝግጅት ላይ ናቸው። ለቱርክ ቡድን ዘጠኝ ጨዋታዎችን ያደረገውና ሁለት ግቦችን ያስቆጠረው ሚላን ስክሪኒየር በሜዳው ላይ አመራሩ እርጋታውና በታክቲክ ብልህነቱ የፌነርባቼ የኋላ መስመር ዋና ሰው መሆን ችሏል። የቱርኩ ኃያል ክለብ ቶትናም፣ ኤቨርተን፣ ወልቨርሃምተን፣ ክሪስታል ፓላስ ና ቦርነመዝን ጨምሮ የበርካታ የፕሪምየር ሊግ ክለቦችን ፉክክርም ከፍተኛ እንደሚያጋጥማቸው አምነዋል። ሁሉም የተከላካዩ ሁኔታን እየተከታተሉ ና የራሳቸውን ጥያቄም ለማቅረብ እያጤኑበት ነው የሚገኙት። ፓሪስ ሳን ዠርሜኖች ለዝውውሩ ክፍያ 20 ሚሊዮን ዩሮ እንደሚጠይቅ ይጠበቃል። ይህንንም ለመክፈል ፌነርባቼም እየሰራ ነው። ስለሆነም ቶትናሞች ከፌነርባቼ ፉክክር ይገጥማቸዋል። የፕሪምየር ሊግ ቡድን የተጫዋቹን ደሞዝ ፓኬጆች ለማሟላት ዝግጁ መሆኑ ለፌነርባቼ ፈታኝ ቢሆንም ፌነርባቼው ተጫዋቹን ለማቆየት ተስፈኛ ሆነው ቀጥለዋል። ስክሪኒየር በኢስታንቡሉ ቡድን ውስጥ ባለው ሚናና የአኗኗር ዘይቤም እንደሚረካም ነው ዘገቦችም የሚያሳዩት። ቶተንሃም ሆትስፐርስና አንጌ ፖስት ኮግሉ ተጫዋቹን ከኢስታንቡል ለቆም ወደ ሰሜን ለንደን እንዲሄድም የማሳመን ከባድ ስራም ገጥሟቸዋል። ክሪስቲያን ሮሜሮ በውድድር አመቱ መጨረሻ ክለቡን ሊለቅ ስለሚችል ቶተንሃም ሆትስፐርስ ለምን ሚላን ስክሪን ያረን ለማግኘት ፍላጎት እንዳላቸው ለመረዳት ቀላል ነው ተብሎ ነው የሚታሰበው። ላትሲዮ የቀድሞ የአርሰናል አማካይን ለማስፈረም ዝግጁ እንደሆኑ እየተገለጸ ነው ላትሲዮ ለሉካስ ቶሬራ ያላቸው ፍላጎት እንዳገረሸ ነው የተዘገበው። የ29 ዓመቱ አማካይ በሳምፕ ዶሪያ ቆይታ ታዋቂነትን ያተረፈ የተከላካይ አማካይ ነው። በሉዊጂ ፌራሪ ሲያሳየው ብቃትም በ2018 ክረምት ወደ አርሰናል በ25 ሚሊየን ፓውንድ እንዲሄድም አድርጎት ነበር። በአርሰናል ብዙም ያልተሳካ ጊዜን ቢያሳልፍም ቶሬራ በሄደበት ክለብ ተወዳጅ ነበር። ዩራጓዊው በ2022 ወደ ጋላት ሰራይ ቋሚ ዝውውርን ከማጠናቀቁ በፊት ሁለት የውድድር ዘመናትን በኤምሬትስ ያሳለፈ ሲሆን ሁለት የውድድር ዘመናትን በአትሌቲኮ ማድሪድ እና በፊዮረንቲናን በውሰት አሳልፈዋል። አማካዩ ራሱን በቱርክ በሻምፒዮኖቹ ቡድንም ምሰሶ አድርጎ አሳይቷል። ነገር ግን ኮንትራቱ በሰኔ 2026 ላይ ያበቃል። በዚህም የወደፊት ህይወቱ በአየር ላይ ይመስላል። ላትሲዮ የሉካስ ቶሬራን ፍላጎት እንደገና አድሷል። እናም ቱርካዊው ጋዜጠኛ ኢክረም ኮኑር ዘገባ ከሆነም ላትሲዮ በቶሬራ ላይ የነበራቸው የቀድሞ ፍላጎትን አድሰዋል። ላትሲዮች ከ2021 ጀምሮ በተለያዩ አጋጣሚዎች ከተጫዋቹ ጋር በጥብቅ የተገናኙ ነበሩ። ነገር ግን በፍጹም ስምምነት ላይ መድረስ ግን አልቻሉም። አማካዩ አሁን ላይ ያለው የኮንትራት ሁኔታ የሚፈልጉትን ለማድረግ ያግዛቸዋል። ነገር ግን የአርጀንቲና ክለብ የሆኑት ሁለቱ ተቀናቃኞች ቦካ ጁኒየርስና ሪቨር ፕሌት ሉካስ ቶሬራን እየተከታተሉ በመሆናቸው ላትሲዮ በቀላሉ እንዳያገኘው ያደርገዋል። ጋላትሳራይም ቢሆን የተጫዋቹን ውል ለማራዘም ከፍተኛ ፍላጎት ነው ያላቸው። በዚህ የውድድር ዘመን ሉካስ ቶሬራ በኢስታንቡሉ ግዙፍ ክለብ በሁሉም ውድድሮች 41 ጨዋታዎችን አድርጎ ሁለት ግቦችንና እና ሰባት አሲስቶችን አድርጓል። ብዙ ደጋፊዎች የተጫዋቹን ቆይታ ቢፈልጉትም ዩራጓዊውን አማካይ ግን ወደ ሴሪኤው ለመመለስ ስራዎች ተጀምረዋል ተብሎ ነው የሚጠበቀው። አትሌቲኮ ማድሪድ እና ኤሲ ሚላን በጋርዲዮላ ቁጥር ሁለት መሆናቸውን ያረጋገጠውን ተጫዋች ለማስፈረም ዝግጁ ናቸው። ማንቸስተር ሲቲ ለመጪው የውድድር ዘመን ጉል የሆነ የቡድን ለውጥን ለማድረግ በዝግጅት ላይ ናቸው። ይህንንም ተከትሎ አትሌቲኮ እና ሚላን የጓርዲዮላውን ሁለተኛ ግብ ጠባቂ ለማግኘት ተፋጠባል። በማንቸስተር ሲቲ የኤደርሰን ምትክ የሆነው ስቴፈን ኦርቴጋ የሁለት የአውሮፓ ግዙፍ ክለቦችን ፍላጎት ቀስቅሷል። አትሌቲኮ ማድሪድና ኤሲ ሚላን ሁለቱ ክለቦች ጀርመናዊውን ግብ ጠባቂ በእንግሊዝ ክለብ ያለውን ሁኔታ በመጠቀም እና ክለቡ በተመጣጣኝ ክፍያ ሊለቅ የሚችልበትን አጋጣሚ በመጠቀም በዚህ ክረምት ግብ ጠባቂው ቦታቸውን ለማጠናከርም እንደ ትልቅ ገበያ እድል እያዩት ነው። በሚላን ቤት ዝውውሩ ከማይክ ማግናን መልቀቅ ጋርም በቀጥታ የተያዘ ነው። በኮንትራት እድሳቱ ላይ ባለው መቀዛቀዝ ምክንያት ፈረንሳዊው ግብ ጠባቂ የወደፊት ጣፈንታው እርግጠኛ አይደለም። የጣሊያኑ ክለብ ከወዲሁ አማራጮችን እያሰበ ሲሆን ፈረንሳዊው ተጫዋች በመጨረሻም ወደ ፕሪምየር ሊግ ክለቦችም ካቀናም ኦርቴጋ እንደ አዲስ ግብ ጠባቂነትም ወደ ሚላን ሊገባ እንደሚችልም ተናግሮታል። ኦርቴጋ ምንም እንኳን የመጀመሪያ የሲቲ ግብ ጠባቂ ባይሆንም ፕሮፋይሉና አቅሙ ለብዙ ቡድኖች ግን ጥሩ አማራጭ ያደርገዋል። ይህ በእንዲህ እንዳለ አትሌቲኮ በቅርበት እየተከታተሉት ነው። የቀይና ነጭ ለባሾቹ ቡድን አሁን ካለው ግብ ጠባቂያቸው ሊለያዩ ስለሆነ ቦርዱ አዳዲስ አማራጮችን እንዲመለከትም አድርጎታል። ኦርቴጋ ሰባትና ስምንት ሚሊዮን ዩሮ የሚጠጋ ዋጋ አለው። ይህም ክለቦች በቅናሽ እንዲያስፈርሙትም ያደርጋል። ጀርመናዊው ግብ ጠባቂ የበለጠ የመጫወቻ ደቂቃን ማግኘት እንደሚፈልግ ፍላጎቱን እንደ አልደበቀም። እናም ደግሞ ጋርዲዮላ አዲስ ግብ ጠባቂ ስለሚፈልግ የኦርቴጋ መልቀቅም የግድ ነው ተብሎ ነው የሚታሰበው። የቪንሶን ኮምፓኒ የመጀመሪያ ሽያጭ። የቤልጅማዊው አሰልጣኝ የባቫሪያኑ ቡድን እንደገና መገንባቱን መቀጠል ይፈልጋል። የቪንሶን ኮምፓኒ ከባየር ሚኒክ ቴክኒካል ዳይሬክተሮች ጋር ካደረገው ስብሰባ በኋላ ሀሳቡ ግልጽ አድርጓል ከመጀመሪያዎቹ ውሳኔዎች አንዱ ዣኦ ፓሊኒሃን በክረምት ማሰናበት ነው ቤልጂያማዊ አሰልጣኝ የፖርቱጋላዊውን አማካይ በፕሮጀክታቸው ውስጥ እንደ ወሳኝ ተጫዋች አይመለከቱትም በመሃል ሜዳ ቦታ ላይም አዲስ ፈራሚ ለማግኘትና ቦታውን ለማስለቀቅም ቦርዱን እንዲለቅ ጠይቀዋል የፓሊኒሃ በአሊያን ዛሬና መምጣት ባለፈው የክረምት የተጫዋቾች የዝውውር መስኮት ከታዩ ዝውውሮችም አንደኛው ነው የጀርመኑ ክለብ በመሃል ሜዳ ላይ አስተማማኝ ተጫዋች እንዳገኙ በማሰብ የቀድሞውን የፉልሃም ተጫዋች ለማምጣት ብዙ ገንዘብ አውጥተዋል። ይሁን እንጂ እውነታው ከተጠበቀው በታች ሆኗል። በውድድር ዘመኑ ተጫዋቹ ራሱን በቡንደስሊጋና በቻምፒየንስ ሊግም ቋሚ ጀማሪ ተጫዋችም ሳያደርግ አመቱ እያለቀ ነው። ይህም በቡርኖ ላይ ያለውን ተጽዕኖ ቀንሶበታል። አዲሱ የአሰልጣኞች ቡድን የአማካዩን ብቃት ገምግመው ሊጫወቱ ያሰቡትን የአጫዎት ዘይቤም የማይመጠን መሆኑን ከተረዱ በኋላ እቅዳቸውን ለመቀየርም ወስነዋል። ሀሳቡ ከፖርቱጋላዊው አማካይ ጋርም መለያየትን እና ደግሞ ቪንሶን ኮምፓኒ ለመጫወት ከሚፈልገው ስርዓት ጋርም በሚጣጣም መልኩ የበለጠ ተለዋዋጭ አማካይ ማምጣት ነው። በጀርመን ያለው የተጫዋቹ ሁኔታ የተገደበ ቢሆንም የፓሊኒሃ ስም አሁንም በእንግሊዝ ውስጥ ቦታ አለው። ይሁን እንጂ ባየር ሚኒክ አስቀድሞ የገዛበትን ዋጋ መልሶ የሚያገኝበትን ዝውውር እንደማይፈጽመው ያምናሉ። ነገር ግን ፓሊኒሃ በዚህ ክረምት ሊሸጡት ሽጠው እንግዲህ ሌላ አማካይ ማምጣት በሙኒክ ቤት አሁን ላይ አይቀሪ ነገር እንደሆነ ነው ዘገባው የሚያሰፍረው። የተወደዳችሁ እና የተከበራችሁ ቤተሰቦቻችን ከሁለተኛው የዩትዩብ ቻናላችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ቆይታችሁንም ከኛ ጋር ስላደረጋችሁ እጅግ እጅግ ከልብ አድርጌን እናመሰግናለን። ዋድባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን ዳግም እንገናኛለን። መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።